ሰላም ኢትዮጵያውያን ከአሚኮ ዲጂታል ሚዲያ የሰው ሠራሽ አስተውሎት ዜናዎችን ይዤ ቀረብ ያለሁ አባይ ነኝ። የባህር በር ጥያቄ ማንሳት ነውር መሆኑ አክትሟል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የህዝብ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትሩ ጥያቄዎችንና አስተያየቶችን አቅርበዋል። ጠቅላይ ሚኒስትር አብይ አህመድ ለቀረቡ ጥያቄዎች ምላሽና ማብራሪያ ሰጥተዋል። በማብራሪያቸውም ዲፕሎማሲያዊ ሥራዎችን አንስተዋል። የባህር በር ጥያቄ ማንሳት ነውር መሆን አክትመዋል ነው ያሉት። ከማንም ጋር ስንነጋገር ትክክል ነው፣ በዓለም ላይ የእናንተን ያክል ቁጥር ኖሮት ትልቅ ሀገር ሆኖ የባህር በር የሌለው ሀገር የለም። ነገር ግን በውይይትና በንግግር በሰጥቶ መቀበል መርህ መሆን አለበት። ግጭት እንዳትገቡ ይላሉ እንጂ የባህር በር አያስፈልግም የሚል የለም፣ ነው ያሉት ጠቅላይ ሚኒስትሩ። ይህ ደግሞ ለኢትዮጵያ ትልቅ ድል መሆኑን ነው የተናገሩት። ስለ አባይም ስለ ቀይ ባህርም መነጋገር አብሮ መስራት ይቻላል። አባይንም ቀይ ባህርንም እንደ ጋራ ሀብትነት መጠቀም ይቻላል የሚለው እሳቤ ግልጽ ሆኗል ብለዋል። የኢትዮጵያ መንግስት የባህር በር ጥያቄ ያነሳው ለፖለቲካ ትርፍ አለመሆኑንም ተናግረዋል። የቀይ ባህር ሀብት በቂ መሆኑንም ገልጸዋል። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ሲሉ በአንክሮት የተናገሩት ጠቅላይ ሚኒስትሩ ያላት ፍላጎት መነጋገር ነው ብለዋል። ሰጥቶ በመቀበል መልክ ህዝብን የሚጠቅም መልክ እንጠቀም እንጂ እንዋጋ አለመሆኑንም ገልጸዋል። የኤርትራ ሕዝብ ምስኪን፣ እንደ ኢትዮጵያ ሕዝብ ሁሉ መለወጥ የሚፈልግ ሕዝብ ነው። የሚያስፈልገው ልማት እንጂ ውጊያ አይደለም። የሚያስፈልገን ተባብረን መስራትና ማደግ ነው ሲሉም ገልጸዋል ጠቅላይ ሚኒስትሩ። በአማራ ክልል የትምህርት ስራ ላይ ሁሉም የህብረተሰብ ክፍል በትኩረት መመካከል እንዳለበት ርዕሰ መስተዳድር አረጋ ከበደ አሳሰቡ። በአማራ ክልል የብልጽግና ፓርቲ ቅርንጫፍ ጽፈት ቤት የ2017 በጀት ዓመት የስምንት ወራት የፖለቲካና የድርጅት ሥራዎችን ዕቅድ አፈጻጸም በባህር ዳር ከተማ እየገመገመ ነው። በመድረኩ ተገኝተው መልእክት ያስተላለፉት ርዕሰ መስተዳድር አረጋ ከበደ በብልጽግና ፓርቲ ጉባኤ ላይ የተቀመጡ ውሳኔዎችና አቅጣጫዎች በጥልቀት ተገምግመው የቀጣይ አቅጣጫዎችም ይቀመጣሉ ነው ያሉት። በክልሉ የተከሰተው የጸጥታ ችግር የትምህርት ሥራውን በከፍተኛ ሁኔታ ጎድቶታል። በዛሬው መድረክ ላይ የትምህርት ሥራችን ተግዳሮቶች ለመለየት እና ዘላቂ መፍትሄ ለማስቀመጥ የሚያስችል ውይይት ይደረጋል ብለዋል። ህዝቡ ማዳበሪያና መሰል መሠረታዊ አቅርቦቶች ሲዘገዩ ጠንክሮ ይጠይቃል ይሞግታልም። የልጆቹ ትምህርት ሲቋረጥ ግን በጉዳዩ አሳሳቢነት ያህል ሲጠይቅና ተማሪዎች ወደ ትምህርት ቤት እንዲመለሱ ሲታገል አይታይም ብለዋል ርዕሰ መስተዳድሩ። ከእውቀት መለያየት የድህነት መጀመሪያ መሆኑን እና ትምህርት ደግሞ የሁሉም ነገር መሰረት መሆኑን በውል መረዳት እንደሚያስፈልግም አሳስበዋል። ሁሉም የሕብረተሰብ ክፍል ስለተቋረጠው የልጆች ትምህርት በትኩረት መመካከር እንዳለበትም ርዕሰ መስተዳድር አረጋ ከበደ በአጽንኦት ተናግረዋል። አማራ ሚዲያ ኮርፖሬሽን ለሕብረተሰብ ለውጥ እንተጋለን።